እና ሁለቱ በዜማ ያዜማሉ እና መለስባት ይላሉ። ይሄን ዜና ዜማውን በተመለከተ አይነቱን ምን ገደባለ የሚለውን ይሄንን ሲያይ አቡበከር ተቆጣ። አሚዝማሩ ሸይጣን في بيت رسول <سؤال> الله <سؤال> صلى الله <سؤال> عليه وسلم او عند رسول الله يا رسول بيت وسط ወይም እሳቸው ዘንድ የሸይጣን መዝሙር ብሎ ተቆጣ። ይሄን የሚያሳየው እንግዲህ አቡበከር በሚያውቀው መሰረት ይህ የሸይጣን መዝሙር ነው። ያው እንደ ዘፈን የሚዜም ነገር ከሆነ ማለት ነውና፣ ይሄ እንዲሁ ዝም ብሎ የሱ ግንዛቤ ሊሆን አይችልም። ከረሱሉላህ ሰለላሁ ዐለይሂ ወሰለም የሰማው ነገር ስላለ ነው ማለት ነው። ነገር ግን ረሱሉላህ ሰለላሁ ዐለይሂ ወሰለም እዚህ ቦታ ላይ ከመሰረቱ ግንዛቤውን ውድቅ አላደረጉበትም። ላ ይሄኛው እኮ የሸጣን መዝሙር አደለም ምንም ቢሆን ይቻላል አይደለም ያነሳቸው

እንዲሁ ተከልፍ የሌለበት አንድ ሰው በተፈጥሮ ከአረቦች በተለይ ከገጠር አረቦች የተወረሰ የሆነውን ስልት ተጠቅመው ነው እንደዚሁ ያዜሞ የነበረው ማለት ነው። እና ልክ እንደ ማንጎራ ጎር በለው እና ይሄ አይነቱ በጥቅሉ ይፈቀዳል፣ እንዲያውም ኺላፍ የለውም በተለይ አንዳንድ ቦታዎች ላይ ኺላፍ የለውም። እና እንደ ምሳሌ ለማድረግ ይሄን አስመልክተው ማለት ነው ዛሬ አንዳንድ የዒልም ግጥሞችን አንዳንዶች በሆነ ዜማ ያነቡታል ለሁሉም አንድ አይነት አይደለም። በእርግጥ ግን በሆነ የራሳቸው በሆነ ዜማ ያለብታል፣ እና ግን መጀመሪያ ተለማምዶ አይደለም፣ እዚህ ጋር ስንደርስ እንዲለን፣ እዚህ ጋር ስንደርስ አይደለም። ለዚህ ነው በብዛት አንድ ላይ ተሰባስቦ የሚሉ ቁም ሲሆን እንዲህ አይነት ዜማዎችን ሰዎች የግድ መለማመድ ያስፈልጋቸዋል። እዚህ ጋር ስንደርስ እንዲለን፣ እዚህ ጋር ስንደርስ እንዲለን፣ የሚያለማምዳቸው ሰው ያስፈልጋል። እና በዚህ መልኩ የነበረው አይደለም ማለት ነው ይሄ

የሙዚቃ ስልት ተመርኮዘ መልኩ ከሆነ ይከለከላል የሚል አቋም አላቸው። እንዲያውም እብኑ ረጀብ እንደሚሉት ይህ ያኔ የነበረ ነው። ግን ሙስሊሞች ብዙ ሀገራትን እንግዲህ ከፍተው ከተቆጣጠሩ በኋላ የፋሪስና የሮምና የመሳሰሉት የዘፈን አጣጣል ስልቶች እነሱ ዘንድ ተቀላቅለው የሙዚቃን ስልት መከተል ጀመሩ ይላሉ እና በአሁኑ ሰዓት አሁን እንደዚህ እንደ ነሺዳ ተብለው በብዛት ህብረት ሶማሊያ የሚሰራጩት ብትመለከት በብዛት የሙዚቃ ስልቶችን የተከተሉ ናቸው። አንዳንዴ ቀጥታ ዘፈን የታወቀ የሙዚቃ ስልትን የተከተለ የተከለከለውን ዘፈን የተመረኮዘ ሊሆን ይችላል ዜማው ራሱ ማለት ነው። እና ይህንን ለማስፈቀድ ምክንያት የሚሆን አይደለም ማለት ነው። ሐዲሱ ላይ የተጠቀሰው እንዲያውም ምን ትላለች አይሻ? ወለይሰታ ቢሙገኒየተይኒ እነዚህ ሁለቱ ልጆቹ ማለት ነው፣ ዘፋኞች ማለት ሙገኒ የሚባሉ አይደለም። አንደኛ እንደ ሚህና ወይም ደግሞ የራስ መታወቂያ የሆነ አንድ ሰው ሁሌ የሚታወቅበት የስራ ዘርፍ ዘርፍ አድርገው አልያዞትም ማለት ነው። ምናልባት ድምፅ ቆንጆ የሆነ ሰው አንዳንዴ ከሌሎች ይበልጥ ሊታወቅ ይችላል። አንጀሻ የተባለው ለምሳሌ ሰሐብ ያደርግ እንደነበረው ያ መንገድ ላይ ሲጓዙ ይሉ እንደነበረው ማለት ነው። አንድ ሙሂም ይህ እንግዲህ ሰፊ መብራሪያ የሚያስፈልግ ነው። ምናልባት በሌላ አጋጣሚ ይህን እንመለስበት ይሆናል። ግን ዋናው ቁም ነገር እዚህ ቦታ ላይ የተፈለገው የተለመደው የዜማ አጣጣል ነው ማለት ነው። አዝማች ኖሮት ለምሳሌ መውጫ መግቢያ ኖሮት በሙዚቃ ኖታዎች ላይ የተመሰረተ አይነት አይደለም ማለት ነው። እንደዚሁ ተራ ማንጎርጎር ሊባል የሚችል ነው። ይህም የተፈቀደ ነው። ከዚህ ውጭ በጥቅሉ ጨዋታ ሁሉ ከሸሪዓ ጋር የሚገጭ እስካልሆነ ድረስ የተፈቀደ ነው ማለት ይቻላል። ይህንን ማለት እንችላለን። واما حديث ኩሉ ለህዊን የልሁ ብህ ረጅል ሙስሊም።

ወይ ደግሞ ቀስት ምለማመዱ ከዚህ ውጭ ያለው ሁሉ ባጥል ነው የሚል ሐዲስ አለ። ሐዲሱ ኺላፍ ቢኖረውም ግን ኢንሻአላህ ሐሰን ወይ ሶሒሕ ነው። ሐዲሱ ግን ባጥል የሚለው ዝለ ሐራም ማለት አይደለም። ብዙ ዑለማዎች አብራርተውታል። ማለት ሲወታ ላይ ላ ፋኢደተ ሚንሁ ምንም ጥቅም የሌለው ለማለት ነው። ወይም ደግሞ አጅር የለውም አንድ ሰው የማይመነዳበትም ለማለት ነው ይላሉ እና እንዲህ አይነት ማንኛውም የተፈቀደ በተለይ ለአካል ብቃት የሚያገዝ እስከሆነ ድረስ

ጠላትነትን እና ጥላቻ መካከላቸው ሊያሰፍር ነው የሚፈልገው ይላል እና ሰዎች ኳስ መጫወት ይሉና፣ አንዳንድ ጊዜ በእልህ ከሬ ጠረበኝ፣ እንዲህ ያደረገኝና እልህ ይዞ ለዛኛው አጸፋ ይመልሳል። ከዛ ነገሩ ወደ ሌላ ነገር ይቀለበሳል ማለት ነው። እና ሁሉም ሰው ላይ እንዲህ መጫወቱ ማየቱ ሌላ ርዕስ ነው። በተለይ አሁን ባለው ዓለም አቀፍ እንዲህ በተዋቀረ መልኩ ያለው ግን መጫወቱ ለአካል ብቃት ጥሩ ነው ቢባል ይህንን በማያስይዝ ወይም በማያመጣ መልኩ የግድ መሆን አለበት ማለት ነው።